አድማጮች እንደምናረፈዳችሁ የሰዓቱን ትኩስ አበይትና ምሰበር መረጃዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና መንግስት የፋኖ ኃይሎች ወደ አዲስ አበባ ሰርገው መግባታቸውን በመግለጽ የሻዕቢያና የፋኖ ኃይሎችን ጨምሮም የኦነግ ኃይሎችን በአዲስ አበባ በቁጥጥር ስራው እያለው ሲል ገልጿል። የአዳንቻ አስተዳደር በፍርሃት እንደተዋጠም የሚያሳይ ውይይት አድርጓል። ዝርዝሩ ወደ እናንተ ይቀርባል። በአማራ ክልል የሚደረገው ውጊያ በእጥፍ ተጧጥፎ ቀጥሏል። የአማራ ፋኖ ኃይሎች በብልጽግና ሰራዊት ላይ ከፍተኛ ድልን እየተቀናጁም ይገኛሉ። የፋኖ ኃይሎች በጎንደር በርካታ ግዛቶችን መቆጣጠራቸውም ተሰምቷል። በጎንደር በተደረጉ ከባድ ውጊያዎችም ትልልቅ እውነቶች ተፈጥረዋል። በዝርዝር እናስደምጣቸዋለን። በጎጃም እንዲሁ የአማራ ፋኖ ኃይሎች ከመከላከያ ሰራዊቱ ጋር ጉሩምቦ ለጉሩምቦ ተናንቀዋል። የመከላከያ ሰራዊቱ የጦር አዛዥ የተገደለበት ውጊያም ተደርጓል። ካምፖች ተሰብረዋል። ዙ 23 ይዞ የመጣው የአገዛዙ ሰራዊቱም ዙ 23ቱ ሳያድ ነው ቀርቷል። በጎጃም አንቀጥቅጥ ውጊያም እየተደረገ ነው። ሁሉንም የውጊያ ግንባሮች በዝርዝር እንዳሰሳቸዋለን። አቶ ታዬ ደንደአ ዛሬም መንግስትን እንዲሁም አብይ አህመድን ሸንቆጭ ያደረገ ጉዳይ አንስተዋል። አቶ ታዬ ደንደአ መንግስት አስሮ ቢለቃቸውም። ዛሬም የአገዛዙ ዙን ገበና ከመግለጥ አልቦዘኑም። አቶ ታዬ ደንደአ ምን አሉ? እንመለከተዋለን። ጅቡቲ የኢትዮጵያ ዜጎች ይውጡልኝ ስለማለቷ፣ እንዲሁም ባለቤቱን ድል ባለሰርግ ደግሶ ባገባት በማግስቱ የገደለው ሰው በእድሜ ልክ ስርዓት ስለመቀጣቱም የሚያሳዩ መረጃዎችንም ይዘናል። ሰላም ጤና ይስጥልኝ አድማች ተመልካቾች፣ እንደምንቆያችሁ ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። አድማች ተመልካቾች ቪዲዮ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድለ ህዝብ ልጆች፣ ድለ ጀግኖቹ እንዲሁም ሀሳብ አስተያየታችሁን እየሰጣችሁን አብራችሁን እንድትቆዩ እየጠየቅን በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው አብረንም ቆይ በቅድሚያም የእድሜ ልክ ጽኑ ስርዓት ስለተፈረደበት አንድ ወጣት መረጃ እናጋራችሁም። ባለቤቱን የትዳር አጋሩን ድል ባለሰርግ ደግሶ አግብቷት ሲያበቃ ከቀናት በኋላ የገደ ወንጀላት ወንጀለኛም ግለሰብ በእድሜ ልክ እስራት እንዲቀጣ ተወሰነበት። የግድያ ወንጀሉ ከወራት በፊት በውቅሮ ከተማ ነው የተፈጸመው። ሟች ሙሽራ ሊዲያ አለም እሁድ ተድራ ሐሙስ በባለቤቷና ሙሽራ በጭካኔ ተገድላለች። ገዳዩ ወንጀለኛ ግድያውን ፈጽሞ ወዲያውኑም ለፖሊስ እጅ መስጠቱን ቲክቫ ኢትዮጵያ የመቀሌ ቤተሰብ መዘገቡ የሚታወስ ነው። ጉዳዩን ሲከታተል የቆየው የምስራቅ ዞን ማዕከላዊ ፍርድ ቤት ትላንት መጋቢት 25 2017 ዓ ም ከስድስት ወር በኋላም በኋለው ችሎት የመጨረሻ ውሳኔውን አስተላልፏል። ፍርድ ቤቱ በውሳኔው ገዳይ ወንጀለኛው ከሟቻ ጋር በተፈጠረ አለመግባባት በመነሳት ጉሮሯን አንቆ በመግደሉም ከመሞቷ በፊት ሁለት አይኖቿን ጎልግሎ በማውጣቱም እጅግ አሰቃቂ በሆነ መንገድ መግደሉን አረጋግጫለሁ ብሏል። ግለሰቡ በወንጀለኛ መቅጫ ሕግ 539 አንድ ሀመሰ መሰረት በዕድሜ ልክ ጽኑ ስርዓትም እንዲቀጣ ፍርድ ቤት ወስኗል። በቀጥታ ወደ ግንባር መረጃዎቼ ከማለፌ በፊት ከጅቡቲ የተሰማውን መረጃ ላጋራቸውም። ጅቡቲም ኢትዮጵያውያን ውጡልኝ አለች። በትላንትናው እለት የጅቡቲ መንግስት የመኖሪያ ፍቃድ የሌላቸውን ኢትዮጵያውያን ሀገሪቱን በሰላሳ ቀናት ውስጥ ለቀው እንዲወጡ ትዕዛዝ ማስተላለፉን በጅቡቲ ታጅራ ከተማ የሚኖሩም የሚዲያችን ቤተሰቦች ተናግረዋል ከዚህ በፊት ፑንትላንድ እንዲሁም ሶማሌላንድ የመኖሪያ ፈቃድ የሌላቸው በርካታ ኢትዮጵያውያንን ማስወጣታቸው ይታወሳል። ኢትዮጵያውያን ከጎረቤት ሀገሮች እየተባረሩ ይገኛሉ። አሁን በቀጥታ ወደ ግንባር መረጃዎች ያልፋሉ። የፋኖ ኃይሎች ሰበር ደል ዜና ሲሎም ከጎንደር አሰሙ። የአማራ ፋኖ አንድነት በጎንደር በርካታ ቀጠናዎችን መቆጣጠሩን አስታወቀም። ትላንት መጋቢት 25 ዓ ም በማ ማዕከላዊ ጎንደር ዞን ጠገዴ ወረዳ በዋለው አውደ ውጊያ የአማራ ፋኖ አንድነት በጎንደር የዋዌ ጎቤ ክፍለ ጦር ጸጋሎንና አዲስ ዓለም ከተሞችን መቆጣጠሩ ተሰምቷል። ከንጋቱ 12 ሰዓት የጀመረው ጦርነት እስከ ምሽቱ አራት ሰዓት ተኩል ድረስ የዘለቀ ሲሆን፣ ሌሊቱንም ሲደረግ ተጠናክሮ ቀጥሏል። በወረዳው ዋና መቀመጫ ቅራቅር ጸጋሎና አዲስ ዓለም ለአስጨራሽ አውደ ውጊያ ሲደረግ የዋለ ሲሆን በአዲስ ዓለምና ጸጋሎ ሰፍሮ የነበረው የአገዛዙ ጥምር ጦር አብዛኛው ሙትና ቁስለኛ ሲደረግ ከፋኖ ኃይሎች የጎቢያን አብስቶች የተረፈው የብልጽግና ሰራዊት ወደ ቅራቅር ከተማ መሸሹም ተገልጿል። በአዲስ ዓለምና በጸጋሎም ቁጥሩ በውል ያልታወቀም የአገዛዙ ጥምር ጦር ምርኮኛ ሲደረግ በርካታ የነፍሶ ከፍ ክላሽንኮቭና የቡድን መሳሪያ እንዲሁም ተተኳሽ ምርኮ ተደርጓል። በአርበኛ ቻይና የተመራው የዋዌ ጎቤ ክፍለ ጦር ዋግሹም ብርጌድ ገብሬ ሻለቃ ጸጋሎ እናም አዲስ ዓለም ከተሞችን በመቆጣጠር ወደ ቅራቅር ከተማ እየገሰገሰ እንደሆነም ታውቋል። የጦሩ ጉራማይሌ አርበኛ ቻይና የተመራው የትላንቱ የጸገዴዋ ወደ ውጊያም አገዛዞን ክፉኛም አስፈርቶታል ተብለዋል። የአርበኛ ቻይና ጦር ወደ ቅራቅር መገስገሱን ተከትሎም አገዛዙ ከዳንሻና ሁመራ ተጨማሪ ጦር ሲያስጠጋም ማምሸቱን የመረጃ ምንጮች ለዓለም አቀፍ ፋኖ ሚዲያዎች መረጃውን አጋርተዋል። በሌላኛው የጠገዴ ግንባር የተሳተፈው ደግሞ የአማራ ፋኖ አንድነት በጎንደር የዋዌ ጎቤ ክፍለ ጦር የጠራ ብርጌድ ሲሆን በአሁኑ ሰዓት ቅራቅር ከተማን በቀለበት ውስጥ በማስገባት በደርዘን የሚቆጠር የአገዛዙን ሰራዊት ሙትና ቁስለኛ ማድረጉም ታውቋል። ለ12 ሰዓት ከፍተኛ ትንቅንቅ ሲያደርግ የዋለው ፋኖ በጠገዴ ግንባር ከፍተኛ ጀብዱንም መፈጸሙን የመረ መረጃ ምንጮች ገልጸዋል። በቅራቅር ከተማ የተሰገሰገው የሰሜን ምዕራብ እዝ 78ኛ ክፍለ ጦር በአሁኑ ሰዓት የድረሱልኝ ጥሪም እያሰማ መሆኑም ተገልጿል። ይህ በእንዲህ እንዳለም የአማራ ፋኖ አንድነት በጎንደር የራስ አሞራው ውብነህ ኮር ድብ ጠለም ተተከዘ ክፍለ ጦር ዛሬም ከተማዋን መቆጣጠሩን አስታውቋል። በአርበኛ ሰፈረ መለስ የሚመራው የቀጠናው ፋኖም በርካታ የአገዛዙን ሰራዊት በመደምሰስ አብዛኛ ሌላኛውን ደግሞ ምርኮ በማድረግ ዛሬ ማንና አካባቢውን መቆጣጠር መቻሉን የመረጃ ምንጮች ገልጸዋል። ከጎንደር ስንወጣ የፋኖ ኃይሎች ዘመቻ አንድነት ሲሉት የጠሩት ዘመቻ በጎጃምም ተጠናክሮ እንደቀጠለ ነው የቀንጌተ ወፍቴ የንጉስ ክፍለ ጦር ከፍተኛ ድልን መቀናጀቱንም ገልጸዋል። ስናን አባ ጅሜን ብርጌድና ንጉስ ተክለ ሃይማኖት ብርጌድ የአብይ አህመድን ጦር ሲያርበደብዱት አርፍደዋል ሲሉም የመረጃ ምንጮቻችን ገልጸዋል። ከደብረ ማርቆስ ሬሽን ለመጫን አንድ ወር ከሁለት ሳምንት ሙሉም መላቶ የቆየው የአገዛዙ ጦር በዛሬው እለት ከደብረ ማርቆስ ሬሽን ጭኖ ሲመጣም የደም ላይ የፋኖ ኃይሎች የአገዛዙን ጦር ሲያርበደብዱት ያረፈዱ ሲሆን የብልጽግና ሰራዊት ምንም ምላሽ ሳይሰጥ እግሬ አውጪኝ በማለት ወደ ከተማ መፈርጠጡም ተነግሯል። የፋኖ ኃይሎች በገለጥማ ግንባር አስፍተው በመግባት የብልጽግና ሰራዊት ጦር አይቀቱ ቅጣት እየቀጡት ሲሆን በዚህ ቀጠና አገዛዙ ሞርታርና ፔፓ አሰልፎ ቢገባም እንዳሰበው ሳይሆንለት ቀርቷል። በሌላ ግንባር ቀስተዳመና ብርጌድም በዛሬው ልዩ ኦፕሬሽን ደብረ ኤልያስ ከተማ ገብቶም ታላቅ ጀብዱ ፈጽሟል። በርካታ ሚሊሻዎችም እንደተሸኙ ነው የተነገረው። ሐዲስ ዓለማየሁ ሰባተኛ ክፍለ ጦር የጁቤም አብራጃት ብርጌድም በሁለት ግንባሮች ውጊያ አድርጓል። ከኮርክ ወደ ቤተ ንጉሥ ማህበረሰብ ሊዘርፍ የተንቀሳቀሰ የተባለውን የብልጽግና ሰራዊትን አስራ ሁለቱን በመደምሰስ አስራ ዘጠኙን በማቁሰል ወደ መጡበት ሬሳቸውን አንጠብጥበው ተመልሰዋል ሲሉም የፋኖ ሀይሎ ሚኒስትሮች መግለጫ ሰጥተዋል። በየላመጌጅ ቀጠናም አይበገሬዎቹ የአብራጃት ብርጌድ ፋኖዎች ስምንቱን ሚሊሻ በመደምሰስ ብዙዎቹን በማክሰል በርካታ ድልን ተቀናጅተዋል ሲሉ የመረጃ ምንጮቻችን ገልጸዋል። ይህ በእንዲህ እንዳለም የአገዛዝ ወታደሮች በብርቃት ለፈጸሙት የንጹሐን እልቂት ፋኖ አጸፋዊ እርምጃ መውሰድ ጀምረዋል። ከ46 በላይ የብርቃት አካባቢ ነዋሪዎችን በገደሉ የአገዛዝ ወታደሮች ላይ ነው። በአርበኛ ዘመነ ካሴ የሚመራው የ አማራ ፋኖ በጎጃም አጻፋዊ እርምጃ መውሰድ የጀመረው እየተባለ ሲሆን በዚህም ከብርቃት በቅርብ ርቀት አጣሪና ጋፊት ተብሎ በሚጠሩ አካባቢዎች የነበሩ ምሽጎች በፋኖ ቁጥጥር ስር ገብተዋል። ከፋኖ ጋር እጅ በእጅ የሚደረገው ውጊያን መቋቋም ያልቻለው የገዢው ቡድን ወታደር ጀኔራል መድፍና ሌሎች ከባድ መሳሪያዎችንም እየተጠቀመ ሲሆን በአርበኛ ዘመነ ካሴ የሚመራው የፋኖ ጦር ደግሞ ዘሪሁን 13ን በመጠ የብልጽግና ምሽጎች እየደረመሰ እንደሚገኝ መረብ ሚዲያ እያገኘው መረጃም ያመላክታል። እርምጃው የተጀመረው ከትላንት ወዲያም ሲሆን አስራ ሰባተኛ ቀኑን ካስቆጠረው ዘመቻ አንድነት ጋር ድርብ እርምጃም እየተወሰደ ነውም ተብሏል። ባለፉት አስር ቀናት ውስጥ ብቻ በአማራ ክልል የነበረው ውጊያም ከዚህ ቀደም ከነበረው ሀያ አንድ በመቶ መስፋፋቱን የኤሲኤልኢዲ የመረጃ ምንጭ ገልጿል። በዚህም ወደ የሚጠጉ ውጊያዎች በፋኖና በብልጽግና ሰራዊት መካከል የተደረገ ሲሆን በሁሉም ጦርነቶች በአብዛኛው በሚባል የፋኖ ኃይሎች አሸናፊ የነበሩ ሲሆን በዚህ የተበሳጨው አገዛዙም በርካታ ንጹሐን አማራዎችን በግፍ ገድሏል ሲሉም ዘገባው አመላክቷል በሌላ በኩል ዛሬ በነበረው ውጊያ ሀምሳ አለቃ ማድረግ ያለው የሻለቃው አመራር ጭምር የተገደለበት ውጊያ የተደረገ ሲሆን መሳሪያና በርካታ ተተኳሽም ተማርኳል። የተረፈው የብልጽግና ኃይልም ፈርጥጦ ቲሊሊ የገባ ሲሆን ፈርጥጦ ቲሊሊ እንደደረሰም ሁለት ንጹሐንን መረሸኑን የዘንግናን ብርጌድ ቃል አቀባይ ፋኖ አለበል አወቀም ከሚዲያችን ጋር በነበረው ቆይታ ገልጿል። በዛሬው ዕለት የአማራ ፋኖ በጎጃም ጎጃም አገው ምድር ሶስተኛ ክፍለ ጦር ጊዮን ብርጌድና ዘንግና ብርጌድ በአንድ ላይ ጥምረት በመፍጠ ሲፈጠር በብልጽግና ሰራዊት ላይ አሸፉ መገንጠያ ላይ በከበባ ሲደመሰሱት እንደዋሉም የመረጃ ምንጮች ይገልጸዋል። የፋኖ ኃይሎች ጊዮን ብርጌድና ዘንግና ብርጌድ ከአስር በላይ የብልጽግናን ኃይል በመደምሰስ ከአስር በላይ ጥቁር ክላሽ፣ በርካታ የሚነፍሶ ከብት ተተኳሽ፣ አራት አስቃጥላም የድሽቃ ተተኳሽና አንድ የአገዛዙን ወታደር ከነነፍሱ መማረካቸውም ተገልጿል። የብልጽግና ኃይል ከሰከላ ዙሃ ሶስት ይዞም የመጣ ቢሆንም ከመደምሰስ ግን ሊያድነው አልቻለም። ከሞት የተረፈው የብልጽግና ኃይልም ወደ ቲሊሊ ፈርጥጧል። ሁለቱ ወንድማማቾች ብርጌዶች በዘመቻ አንድነት ኮሎኔል አባተን ከነ ግብረ አበሮቹም መደምሰሱ እንዲሁም ብሬን ስናይፐርና ድሽቀ መማረካቸውም የሚታወስ ነው። የቻለ አድማሱ አማራ ፋኖ በጎጃም ጎጃም አገው ምድር ሶስተኛ ክፍለ ጦር የጊዮን ብሪጌድ ህዝብ ግንኙነት የመረጃው ባለቤት ነው። ከአማራ ክልል ግንባሮች ስንወጣ በቀጥታ ወደ አዲስ አበባ አልፋለሁ። የሻዕቢያ ተልእኮ አስፈጻሚ ናቸው የተባሉም 224 ሰዎችን በቁጥጥር ስር አውያለው ሲል የአዲስ አበባ ሰላምና ጸጥታ ቢሮም መግለጹ ተሰማ። ሌሎች የፋኖ ነው የሸኔም፣ የትግራይ ጦር አባል ናቸው የተባሉ በድምሩም 900 ያክል ሰዎችን በቁጥጥር ስር አውያለው ሲልም ገልጸዋል። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ባለፉት ሁለት ወራት ውስጥ ብቻ 224 የሻዕቢያ መንግሥት ተልዕኮ አስፈጻሚዎች ናቸው ያላቸውን ግለሰቦች በቁጥጥር ስር መዋሉም ተሰምቷል። ይሁን እንጂ ቢሮው ይህንን ቢልም በርካታ ኤርትራውያን ያለ ምክንያት መታፈሳቸውን ከዚህ ቀደም የተለያዩ ዓለም አቀፍ ሚዲያዎችም ዘግበው ነበር። ቢሮው ወደ ከተማ የገቡ የትግራይ ተዋጊ ኃይሎችና የፋኖና የሸኔ አባላትንም ይዣለው ሲል ገልጿል። የሰላምና ጸጥታ አስተዳደር ቢሮም ይህንን ያስታወቀው ማክሰኞ መጋቢት 23 ከማዕከልና ከወረዳ ከተወጣጦም የሰላምና ጸጥታ ዘርፍ አመራሮች ጋር ባደረገው ውይይት ላይ ነው በከንቲባ ጽሕፈት ቤት ራሽ የተካሄደው ስብሰባ በከተማ አስተዳደሩም የሰላምና የጸጥታ ዘርፍ የሶስተኛ ሩብ ዓመት እቅድ አፈጻጸምን እየተመለከተም ነበር። ለመገናኛ ብዙሃን ዝግ ሆኖም የተካሄደው ውይይት የከተማዋ ወቅታዊም የሰላምና ጸጥታ ሁኔታን በተመለከተም የቢሮ ኃላፊ ሊዲያ ግርማና ሌሎች አመራሮች ማብራሪያ አቀረበውበታል። ምክትል ኃላፊዋ በአሁኑ ወቅት በከተማዋ ውስጥ አስተማማኝ ሰላም መኖሩን ቢጠቅሱም በአዲስ አበባ የተለያዩ ፍላጎቶች ያላቸው የሽብርና የጽንፍ ኃይሎች እኩይ ዓላማቸውን ለማሳካት እንቅስቃሴም የሚያደርጉበት ከተማናት በማለት ተናግረዋል። ምክትል ቢሮ ኃላፊዋ በቁጥጥር ስር ውለዋል ብለው ከዘረዘሯቸው ግለሰቦች መካከል 356ቱም የፋኖ አባላት ናቸው ሲሉም ተደምጠዋል። የከተማ ሰላምና ጸጥታ ቢሮ ኃላፊ ሊዲያም በስብሰባው ማጠቃለያ ላይ ባደረጉት ንግግር በብዙ ክፍለ ከተሞች ላይ የሚያዙ ወንጀለኞች ከፋኖ ኃይሎች ጋር ግንኙነት እንዳላቸውና የቡድኑ የመረጃ ምንጭ ሆነው ሰርገው የገቡ አካላት ናቸው ሲሉም የፋኖ ኃይሎችን ከሰዋል። ምክትል ቢሮ ኃላፊዋ ተስፋዬ ባቀረቡት ዝርዝር ውስጥም በቁጥር ብዛት በሁለተኛ ደረጃ ላይ የተቀመጠው የሻዕቢያ መንግስት ተልእኮ አስፈጻሚ ተብለው የተጠቀሱ 224 ተጠርጣሪዎች ናቸው ሲሉም ተደምጠዋል። ሌሎች 201 ያክሉም መንግስት ሸኔ እያለ የሚጠራው የኦሮሞ ነጻነት ሰራዊት አባላት ሲሆኑም አንድ መቶ ስድስት ያክል ደግሞ የትግራይ ታጣቂ ኃይሎች አባላት ናቸው ተብሏል። ተጠርጣሪ ግለሰቦቹም በከተማዋ ውስጥ ምን አይነት ድርጊት ሲፈጽሙ እንደነበረ ግን ኃላፊዎቹ በዝርዝር አላስቀመጡም። ሆኖም የኤርትራ መንግስትን ጨምሮም ሁሉም ኃይሎች በተለያዩ ስልት የመንግስት አገልግሎትን ለማስተጓጎል ፊት ለፊት መጋፈጥ ባይችሉ እንኳን መንግስትን ከህዝብ በሚነጥሉ የተለያዩ አጀንዳዎች፣ እንዲሁም በንጥቂያና ዝርፊያ ላይ ተሰማርተዋል ሲሉ የቢሮ ኃላፊዋ ገልጸዋል። ምክትል ኃላፊዋ ስምንት መቶ 87 ግለሰብ ሲባል ቀንደኛ ቀንደኛውን ያዝ ነው። አንዳንዶቹ በውጊያ ላይ የነበሩ ማንነታቸውን ቀይረው የመጡ ናቸው በማለትም በቁጥጥር ስር ስለዋሏቸው ግለሰቦች አብራ

ከዚህ የምንወስደው ትምህርት አለም። አንድ ግለሰብ ሰፈር በሙሉ መበጥበጥ ይችላል። 887 ግለሰብ ማለት እድል ቢያገኝ እዚህ ከተማ ላይ ምን ሊፈጠር እንደሚችል ማሰብ ነው በማለት የአስተዳደሩን የስጋት ደረጃም አስረድተዋል። በተያዘው የመጋቢት ወር ብቻም በከተማዋ በወንጀል ምክንያት 36 ገደማ ሰዎች መሞታቸውን የቢሮ ኃላፊዋም ተናግረዋል። ሊዲያ በቀጣይ መታረም አለባቸው ያሏቸውንም ጉዳዮች ጠቅሰው በውይይቱ ለተሳተፉት የሰላምና ጸጥታ ዘርፍ አመራሮች መመሪያም ሰጥተዋል። ከዚህ ጋር በተያዘ ግን የሻዕቢያ መንግስት እንዲሁም የፋኖ ኃይሎችን ጨምሮም ከዚህ ጉዳይ ጋር የተከሰሱ ኃይሎች የሰጡት ምንም አይነት ምላሽ የለም። መጨረሻ አቶ ታዬ ደንደአ መንግስት አስሮ ቢለቃቸውም አሁንም የመንግስትን ገበና መግለጣቸውን ቀጥለዋል። አቶ ታዬ ደንደአ ስለ አገዛዙም የድጋፍ ሰልፍ ትዝብታቸውን በዚህ መልኩ አጋርተዋል። የመጋቢት 24 አከባበር ለምን በነጠላ ሲሎም ታዬ ደንደአ አይጠይቃሉ። ከበርካታ አካባቢዎች ተጨባጭ መረጃዎችም ተሰብስቧል። በከተሞች እስከ ስድስት ሰዓት ሱቅን የከፈተም የሚቀጣ መሆኑም ታውቋል። በቀን 24 በነበረው የመንግስት የድጋፍ ሰልፍ ላይ ነው። ለማንኛውም የዛሬ ሰባት ዓመት በሁሉም ኢትዮጵያውያን እጅግ የተወደደው ለውጥ ሰባተኛ ዓመቱን ትላንት በመላው ኦሮሚያ በግዴታ ሰልፍ ሲደገፍ ውሏል። ሲሎም አቶ ታዬ ደንደአ ጽሑፋቸውን ይቀጥላሉ። የብልጽግና ደሴት ነዋሪዎች ከፊት ሆነው ሲጨፍሮም ህዝቡ እያለቀሰና እያዘነም ከኋላ አጅቧል። መጠነኛ ሰልፍ በአሶሳና በወላይታ ስወዶም ከመታየቱ ባሻገር ትዕይንቱ በዋናነት በኦሮሚያ ተወስኗል። አንድ ክልል ሀገራዊ የተባለውን አጀንዳም ብቻውን ለምን እንደወሰደም ያጠያይቃል፣ ሲሉም ሲሎም አቶ ታዬ አስፍረዋል። ይቀጥሉና አቶ ታዬ ደንደአ አም ይሁንና ሰባተኛውን ትላንት በብዙ ክልሎች ሳይታወስ ቀርቷል። ሁሉም ዜጎች በጋራም የደገፉት ጉዳይ አድማሱ ጠቧል። ከሁለት ምክንያቶች በአንዱም ወይም በድምር ሊሆን ይችላል። አንደኛው ከለውጡ ወዲህ በኢትዮጵያ ውስጥ ተገዶ የሚሰለፍ ሕዝብ ከኦሮሚያ ውጪ አለመኖሩን ያሳያል። ኦሮሞ ማሳውን በኪሳራ ስንዴ ለመዝራትና ምርቱንም ከገበያ ዋጋ በታች ለመሸጥ የሚገደድ ከመሆኑም በላይ ለብልጽግና ቀልድ በግድ ሲሰለፍ ከርሟል። ሁለተኛው ደግሞ ከመቼውም ጊዜ በላይ በመከራ የተዘፈቅ ነውና የሞት ዘመዱን እንኳን ለመቅበር የተቸገረውን ኦሮሞን ልዩ የስርዓቱ ተጠቃሚ ለማስመሰልና ከወንድሞቹ ጋር የማቃቃር ድራማ መሆኑም ይገመታል ሲሉ ታዬ ደንደአ ጽሁፋቸውን አስፍረዋል። ፖለቲካ ቁማር መሆኑ በአደባባይ ከመናገሩና በተግባርም ከመፈጸሙም አንጻር ይህም ሚዛን ያነሳል ሲሉም ምን ይመስላችኋል በማለት አቶ ታዬ ደንደአም በመጨረሻ ጥያቄ ምልክት በማስፈር ጽሑፋቸውን ይጨርሳሉ። አድማጮች ለሳቱ ያስኩላችሁ መረጃዎች እነዚህን ይመስላሉ። በሌላ መረጃ እስካገኛችሁ ቸር ያሰማኝ።